ግን እኮ እንትን ሀዊና እንትን አምጭልኝ። እሺ ሩታን በትልቁ አፍያ ትሰምኛለሽ? ህዊና አስገብኝ ታያቸው ቆይ። አሁን መጀመሪያ ዋናው ፕሮግራሙ ይለቅና አንዳንድ አንዳንድ አንድ አንድ ሰው ይገባል። ሩታን በትልቁ አድርጓት። ለምን አትሰሙኝ? ላደርቃ አድርጓት በትልቁ እና ከዛ የሆነ ነገር ልንገራችሁ ነኝ። ያሩታናት በትልቅ አርጌት ምትለሽ። ኦኬ። በትልቁ አድርጓት። አልሆነችም፣ አሁን መሆን አችልም። በትልቁ ከዚህ በላይ ኖ ኖ። ትሆናለሽ እንዴ? ወይ ሞዲሬተር ቢኖረኝ ቆንጆ ነበረ። ሩታዬ አንቺ አስተካክይው። አይ ቲንክ በትልቁ ለማድረግ አንድ ሁለት ሰው ምናም መቀነስ አለበት። አንድ ሰው ነው ሁለት ሰው መውጣት አለበት ከገስት። አዎ እንቢ ብሏል። እና ሁለት ሰሞ ስምንት ነው የሚችለው። ሁለት ሰው መውጣት አለበት ከግስት። አይ ቲንክ አሁንም አንድ ሰው መቀነስ አለበት ኦኬ፣ ስለዚህ በፈቃደኝነት አንድ ሰው እንትን ይበል እና አይሻልም? ይውረድ እና ከዛ ተመልሶ ይገባል። እኔ እወርዳለሁ፣ ከዛ በኋላ እኔ እወጣለሁ። እኔ እወጣለሁ። ከዛ ግን አክቲቭ የሆናችሁ ከዛ እሷን ሩታን በትልቁ አድርጓት። ስቲቃይ ማሪ እንዴት ነው እኔ በትልቁ አድርጊያታለሁ። አድርውለንሳ። ለምንድን ነው ያልመጣሁ? ኬኩን ፎቶ እናድርገውና ፎቶ እንቀይረውና ከዛ እንትን እንላለን ነው የሆነ እስኪ በዘጠኝ አስገቡኝ። አሁን አስገብኝ። ኦኬ ኦኬ። አፍያ ሰማሽ? ነው መጀመሪያ ከሩታ ጋር የኬኩ ፎቶ ይሰራላት፣ የገሷ በመሀል በትልቁ አድርጊያት፣ በዘጠኝ አድርገሽ ቁጭ አድርጊያት። ከዛ በዘጠኝ ደግሞ ፎቶ ይሰራላት። ሩትዬ እኔ አልኩኝ። እኔ የተሰማሁኝ ነኝ። ቆይ እኔ የተሰማሁኝ ነኝ። አዎ፣ አዎ፣ ይሄ ውዴ ሩትዬ፣ ምን ታደርጊያለሽ መሰለሽ ጌስት የሚለው ሁለት ሰው ያላችኋል። እሷ ከነካሽ አት ሩትዬ ማለት ነው። ከስምሽ በታች አራት ላይ ይታንግላለች በትልቅ የምታደርግልሽ ላንቺ አንቺ ጋር ግቢ ጌስት ላይ የምትለውና ከዛ ቪዲዮ ክፈች። ዝግ የሚለው አለ አይደለ? የቪዲዮ ያሳይሻል እንደዚህ ነው ጎና አራት ሬክታንግል አለች ብራብ አሁን አራት ሬክታንግሏ እንደገና እንኪያት እንደገና እንኪያት አራት ሬክታንግሏ ከቪዲዮ ጎን ያለች ማሪም ከቪዲዮ ጎኑ አራት ሬክታንግል የለችም በዘጠኝ አልሆነም ማለት ነው በዘጠኝ አላደርግሽም እንዴት ፈልገሽ ነው

እርቷ በትልቁ ቆንጆ ነው ቆንጆ። እኔን አትሰሙኝ፣ እንደፈለጋችሁሽ ግን አሁን አሪፍ ነው አሪፍ ነው። አሁን እኛ እንቀይር።

ይሄው መጣች። አይቲንክ ከሀት እሷ ችግር የለው መጣች መሰለኝ። ማለት አንበሳ ውርጅ ነበርና ለምንድን ነው ያልደረሰሽ? ወይስ ኔትወርክ ይዞት ነው የወርዳ? ይቸዋለሁ ግን አልጮኸም። ገስት ላይ ስለሆንሽ መሰለኝ። የምርሽን ነው አንበሳ ወርዷል። ና ይቸዋሉ በይነ ይሄ ያሳዝናል። በጣም አስገቡኝ ስላችሁ የሚሰማኝ ሰው አጣሁ። ኤኒዌይ ይመቻችሁ በጣም። እፈበገታ አሁን ይኸውልሽ ምን መሰለሽ ሩታ፣ አሁን እዚህ ጋራ ሞልቷል። ገባሽ አንድ ሰው አስወርደሽ ብታስገቢ ነበር። በጣም ብዙ ጊዜ ኮመንት ጻፍኩኝ እና የሚያዩኝ ሰው አጣሁኝ። ለዛ ነው ይሄን እና ማረነቆ እየፈለኩሽ እሺ፣ እወዳቸዋለሁ ሁላችሁንም። ሩታዬ በጣም ነው የምወድሽ፣ ቤተሰቦችሽ ማለት ነው። አሁን የምነግርሽ ነገር እግዚአብሔር ምስክሬ ነው፣ በጣም ነው የሚወዱሽ ማለት፣ በጣም እዚህ የምታያቸው ሰዎች ማለት ነው። እኔ የማውቀውን ስለማውቅ ነው ጌታን ነው የምልሽ። በጣም ነው የሚወዱሽ፣ በጣም ነው የሚሳሱልሽ፣ በጣም ነው የሚያከብሩሽ እና በጣም እድለኛ ነሽ፣ ጌታን በጣም እድለኛ ነሽ። እና እናንተንም ደግሞ እግዚአብሔርን ማለት እንዴት እንደሆነ አላውቅም። ንጹህ በንጹህ ልባችሁ ነው እና ማለት ንጹህ ልብ ነው ያላችሁ እና እኔ ብቻዬን አይደለም እንደዚህ ያደረግኩትኝ ንጹህ ልብ ያላቸው ሰዎች ናቸው ከጎንሽ ያሉት። እግዚአብሔር ለእናንተም እንደዚህ የሚወዳችሁ ሰው ይስጣችሁ፣ ክፉ አይንካችሁ፣ እግዚአብሔር ያክብራችሁ። አንቺንም ደግሞ ማርያም በሽልምት ታውጣሽ። እግዚአብሔር አምላክ ያክብርልኝ። እናንተንም ደግሞ ሁላችሁንም ኦዲየንሶች በጣም ነው አመሰግናችሁ። ባለፈውም እየተናገርኩ ነበር እና በጣም የምወዳቸው በጣም የሚወዱኝ በጣም የሚያኮሩ ፋሚሊ ነው ፋሚሊዎች ነው ያሉኝ ብዬ ስለ አንዳንድ ሰዎች ሙድሊዝ ወይ ያላግጡ የሞከሩ ሰዎች አሉ፣ ግን እናንተ ከዛ በላይ ናቸው እና በጣም አደግ የሚማመሰግናል። እኔ ማውቃት ምህረትን ነው፣ በደንብ ማውቃት ምህረትን አውቃታለሁ። ምህረት ነው ያወራት፣ በደንብ ማውቃት ምህረትን ነው። ግን እንጃ ምን ማለት እንዳለብኝ አላውቅም። በጣም እድለኛ ነሽ እንደዚህ አይነት ፋሚሊዎች ከጎንሽ ስላሉ ማለት ነው። እኔ ታውቂያለሽ እንደ እህቴ ነው ማይሽ። እንዴት እንደምወድሽ ሩት አላንቺ አልነግርሽም፣ ግን በቃ በጣም እድለኛ ነሽ። እናንተንም ፈጣሪ ጠብቃችሁ ከክፉ ነገር ሁሉ አሜን፣ ይ ቆንጃንችም ይጠብቅሽ ፈጣሪ ባለሽበት ነው። በጣም እወዳችኋለሁ። በጣም ደግሞ ክርስትና ለመብላት ያብቃል። የክርስትና ክርስትና እናት ካላረግሽኝ በቃ በቃ የክርስትና እናት ካላረገችኝ፣ ጋይዝ ምን ትላላችሁ? እኔ የክርስትና እናት መሆን የለብኝም። ደግሞ ልጅ የለኝም። አለብሽ። ኧረ፣ ብዙ የክርስትና አባት ብታይ። ኧረ እንዲ አይገባኝም። መኔነኝ ሆነው የክርስትና አረጋሽ ነገር ነው ምን ሸ ነው ጋይ ዝም ነው የምትሉት? ማለት ዝም ነው የምትሉት? የክርስትና እናት አትሉም? ትሆኛለሽ ችግሩ፣ ወንድ ነው እንዲህ። ወንድ ታዲያ የክርስትና እናት የለውም? እንዲ አለው እኮ ሴት ስትሆን እኮ ነው። ሴት ብትሆን ለአንቺ ሲሰጥሽ ነበር። ስለዚህ የክርስትና ለወንድ

ቤተሰቦችሽን ፋሚሊዎችን፣ እነዚህ ማለት እዚህ ጋር አንድ አንድ አስመሳይ ሰው የለም፣ ሁሉም ሰው ከልቡ ነው። በቃ ምንም ቃል ስለሌለኝ በጣም እድለኛ ነሽ። እኔ እንጃ ምን አይነት ነገር እንዳለው ለአንቺ መገመት አይተምችም፣ እና የሰው መውደድ ማግኘት ማለት በጣም መታደል ነው። በጣም ነው መወዳችሁ ሁላችሁንም፣ በእውነት ከልቤ ነው። እግዚአብሔር አምላክ ክብርልኝ እንጃ ታድጌ ግን በጣም ነው የማመሰግናችሁ ጌታን። እኔ እንደሁም በውስጥ እናወራለን ሩታኔ። እና አንቺ ጌታን በጣም እድለኛ ነሽ። ይ ደስማ አመሰግናለሁ። እራሱ ማለት እንዴት ሪስፔክት እንዳለኝ ብታውቂ ለቤተሰቦች ለፋሚሊዎች